መጀመሪያ ደረጃ እግዚአብሔር እሱ በመለኩ በስጋ ተገልጦ መጣ ሲሉ ምን አንገብጋቢ ጉዳይ ኖሮት መጣ የሚባል ጥያቄ አነሳለሁ። ወደ ምድር በስጋ ተመስሎ ለመምጣት ምን ዓይነት ኬዝ ገጠመው ትያለሽ እኮ እዛ ሰማይ ላይ ሆኖ ማድረግ ያልቻለው ነገር ሰማይ ላይ ሆኖ ማድረግ ያልቻለው ነገር እግዚአብሔር ወደ ምድር ሊያመጣው በስጋ ተገልጦ ሊያመጣው የቻለው ነገር አንዳችም ነገር አይኖርም፣ አንዳችም ነገር አይኖርም። እንደ መጽሐፍ ቅዱስ አስተምሮት ለአዳም ኃጢአት እግዚአብሔር ልቡ ስለሚራራ፣ ያኔ አዳምን በእጁ ስለፈጠረውና ና ስለሰራው ኃጢአት አዝኖ ነው የመጣው። እዛው እዝነቱን እዛው ሆኖ ማስተካከል ይችላል አይደል? አይችልም። ገብቶሻል? እሺ መምጣት ይችላል። መምጣትም መብቱ ነው። ይምጣ። እሺ ይምጣል እኮ መምጣት መብቱ ነው። ይምጣል እኮ መጣ። ግን መጥቶ መሞት አለበት ወይ ነው ስማሽን መቶ መሞት አለበት ወይም፣ አስቢው አንድ አምላክሽ በስጋ ተገለጸና መጣ። ከዛ መሞት አልነበረበትም ነው የኔ ጥያቄ። ከሞተ ሞት መኖር አልነበረበትም፣ ኖ ሞት የሚባል ነገር መኖር አልነበረበትም። ላይ እሱ መሞት ካስፈለገ ስለሰው ልጅ ኃጢአት፣ ስለሰው ልጅ በደል ተሰቀለ ሞተ ከተባለ ኤግዛክትሊ የእሱ መሞት ምንድን ነው? ምንድን ነው ጥቅሙ? የእሱ መሞት መቅረት ነበረበት። ይቅር በተሰቀለ። ስቃይ የሚባል ነገር በምድር ላይ መኖር አልነበረበትም። ኢየሱስ ክርስቶስ አሁን ማለት እግዚአብሔር አምላክ ይችን ምድር ሲፈጥራት ይፈጥራት ለኃጢአትም ለስቃይም ለደስታም ለሐዘንም ነው አደለ የፈጠራት እኛንም የፈጠረት ላይክ እሱ መጥቶ በስጋት ተገልጦ እሱ መጥቶ ያን ሁሉ ስቃይን መከራን ሲሸክም ስቃይ መቅረት ነበረበት። እንደዛ ሆኖ ከሄደ በኋላ እግዚአብሔር እንደዛ ሆኖ ከሄደ በኋላ መቅረት ነበረበት። አገኝሽ እንግዲህ አስቢው ስቲል ነው ከካንሰር የበለጠ በሽታ የለም አይደል? ከካንሰር የበለጠ ገዳይ በሽታ ዳንጀርስ በሽታ አለ። ሶ ስለዚህ አሁንም ገዳይ በሽታ አለ። ያንም በሽታ እንኳን ሊያስቆምልን አልቻለም። የኢየሱስ ክርስቶስ መምጣት፣ የእግዚአብሔር መምጣት፣ የኢየሱስ ክርስቶስ አይደለም፣ የእግዚአብሔር በስጋ ተገልጾ መምጣት። ስለዚህ ለዚህ ነው አምላክ። አይደለም፣ አይደለም ቻ እግዚአብሔር ተገልጦ አልመጣም እኮ በነገራችን አንድ አንድ አንድ ያምሳል ያ ልጁን ወደ ምድር ላከ እንጂ እግዚአብሔር ይላል ማንም ሊያየው አይችልም፣ ከፀሐይ ሰባት እጅ የሚያበራ ነው ምናምን ብሎ ይገልጸዋል። ስለዚህ እሱ ወደዚህ ምድር አልመጣም። አንድ ያ ልጁን አለምን እስከሚወድ አንድ ያ ልጁን አሳልፎ ወድ ሰጠ እንጂ እግዚአብሔር አልመጣም። ምክንያቱም እግዚአብሔር በሶስት እንከፋፍሏል፣ ማማን ብለን አብ፣ ወልድ፣ መንፈስ ቅዱስ ብለን እንከፋፍሏል። ላይክ እኔ ክርስትናውን ላስተምርሽ ፈልጌ አይደለም፣ እኔ ብዙ ውቀት የለኝም በይ እሺ እኮ አንድያ ልጁን ላከ አንድያ ልጁ በአንድያ ልጁ እኮ ተመስሎ የመጣው እግዚአብሔር እኮ ነው አይደል እንዴ ነው እኮ እሺ እግዚአብሔር አልመጣም ልጁን ነው የሚለው እኛ እግዚአብሔር መጣው ቢለን ዊዶ ነው እግዚአብሔር ራሱ እኔ መጣሁ ቢላል። በትክክል አዎ፣ የመጣ ከዋንተነክን ግን የመጣው አንድ ምክንያቱም ራሱም ኢየሱስ ይላላ፣ እኔን ያየ አብን አየ እንደ ማለት ነው። ከእኔ በቀር ሌላ ወደ አብ የሚያስታርቅ የለም ይላል። በእኔ ሲሄድ እኔ በአብ ቀኝ በኩል እቀመጣለሁ ይላል። እ ምንድን ነው የዘላለም በር መክፈቻ መግቢያው እኔ ነኝ ይላል ኢየሱስ ክርስቶስ ማለት ነው። ስለዚህ እሱ ከእግዚአብሔር ጋር እንደሚያገናኝ ነው እንጂ የሚናገረው። ኢየሱስ እራሱ አልተናገርም። ያቺ ሴት እኮ እየተከተለች እኮ ምንድን ነው ጨርቁን ምናምን እኮ ስትይዘው እኮ አንቺ ሴት ከእኔ ምን ትፈልጊኛለሽ? ላይክ አለ አይደል? ማን ነው የልብሴን ጨርቅ የነካው? ብሎ እየተናገራት ነው። ሲቀጥል ዲያብሎስ ራሱ እኮ በነበረበት ሰዓት ሲፈት ነው ምናምን እኮ ምን አለ ራሱ ኢየሱስ ክርስቶስ ለአንድ አምላክ ስድቅ ገርኔ የተባለው ምናምን ብሎ ነው መልስም እየሰጡ የነበረው። ስለዚህ ኢየሱስ ክርስቶስ ራሱ በምድር ላይ በመጣ ጊዜ ራሱን እኔ አምላክ ነኝ፣ እኔ እግዚአብሔር ነኝ ብለው አልተናገረም። እኔ የእግዚአብሔር ልጅ እንደሆነ፣ የተላከ ነብይ እንደሆነ፣ እግዚአብሔርን ማሳያ እንደሆነ ነው ሲናገር። ግን ሰዎች በራሳቸው አረዳድና በራሳቸው ትርጓሜ ግን አዎ ኢየሱስ ክርስቶስን እግዚአብሔር ያደርጉታል። ኢየሱስ ግን ምድር ላይ ግን በነበረበት ሰዓት ግን ራሱን ግን እግዚአብሔር አድርጎ ነበር የሚያሳየው። ምክንያቱም በሚሰቀልበት ሰዓት እራሱ አባቶችን ጽዋተን ያርቅልኝ እያለው ነበር። እንደኛ ተንበርክከን እንደምንበረከከው እየተንበረከከ እየጸለየ ነበረ። እንደኛ እየጾመ ነበረ። ይሄንን ጾም ለማን ነው የሚያደርገው? ለፈጣሪው ለአምላኩ። ስግደት ለማን ነው? ጸሎት ለራሱ ለአንድ አምላክ ለአምላኩ ነበረ ሲያደርግ ነበር ገባሽ አይደለ? ስለዚህ እኛ የሰዎች አረዳድ እኛ ሰዎች ገልብጠነው ነው እንጂ ኢየሱስን እግዚአብሔር ብለን የምንለው፣ እግዚአብሔር ወደ ምድር አይመጣም። አዎ አምላክን የሰው ልጅ ሊሰቅለው፣ ሊገርፈው፣ ሊያባረው፣ ሊያሳደው የሚችለው ቆይ አንዴ አሁን ይኸውልሽ፣ አሁን እንደዛ ከሆነ ኤግዛክትሊ፣ ከሳምንት በፊት የፖስትኩት ቪዲዮ አለኔ ኢየሱስ ክርስቶስ ኢየሱስ ክርስቶስን የማላመልክ ከሆነ እግዚአብሔርን ብቻ የማመልክ አንድ አምላክን ብቻ የማመልክ ከሆነ ኢየሱስ ክርስቶስ ማን ነው ትያለሽ፣ ልጅ ነው ወይስ ነብይ ነው ወይስ ምንድን ነው የሚለውን ነገር ጥያቄ ይፈጥርብሻል። እዛ ላይ ችግር የለብኝም። በኢየሱስ ክርስቶስ አስተምሮቱ አስተምሮቱን መከተል ኢየሱስ ክርስቶስን መውደድ ችግር የለብኝም። እኔ ኢየሱስ ክርስቶስን በስጋ የተገለጠ አምላክ ነው የሚባለው ነገር ነው አሁን እኔ የማልቀበለው እንደነገርኩሽ ማለት ነው። አሁን አንቺ እንደገለሽው አንቺ እንደገለሽው እኮ አስተምሮቱ በትክክልም ነው። ግን እኛ ሥላሴ ስንጠይቅ ሥላሴን ስጠይቅ እኔ ኢየሱስ ክርስቶስም አምላክ ነው፣ መንፈስ ቅዱስም አምላክ ነው፣ ወልድም አምላክ ነው። አይደለም ተሳሳትኩ፣ ተሳሳት አብም አምላክ ነው። ማን ነው? እግዚአብሔርም አምላክ ነው። አይሽ ግራ ነው የሚገባሽ፣ ግራ የሚገባሽ ጋይዝ። እኔ በጣም ግራ የሚገባኝ ነገር ቢኖር ይሄ ነገር ነው። ኢየሱስ ክርስቶስ እግዚአብሔር አምላክ አንድያ ልጁን ልኳል። ኢየሱስ ክርስቶስ ወደ አብ ያደርሰናል። በዚህ አንቀጽ ላይ ችግር የለብኝም እኔ ገባሽ። እግዚአብሔር አንድያ ልጁን ልኳል። ኦኬ፣ ልኳል ልጁን ኢየሱስ ክርስቶስን ከተከተልኩኝ ወደ እግዚአብሔር ያደርሰኛል። ችግር የለብኝም። እንደ ማንኛውም ነቢያቶች ያደርሱናል። ሌሎችም ነቢያቶች ወደ እግዚአብሔር መንገድ ስለሚያደርሱች ማለት ነው። አላማቸው ወደ እግዚአብሔር ማድረስ ነው። ሁሉም ነቢያቶች ወደ እግዚአብሔር ማድረስ ነው። ሁሉም ነቢያቶች ጠሪያቸውም አላማቸውም ወደ አንድ አምላክ አንቺን ማመላከት ነው። ሌላ ነገር የለውም አይደል? ሌላ የተለየ ነገር የለውም እሱ። ከዛ አንጻር ብቻ እኔ ጭንቅላቴ እያልተቀበል ያለው የኢየሱስ ክርስቶስን አምላክነት ነው። እስቲ አንቺ አሁን ኢየሱስ ክርስቶስ አምላክ አይደለም ብለሽኛል፣ አይደለም ብለሽኛል። ቴንክ ዩ አንቺ በቃ ምርጥ ልጅ ነሽ፣ አንቺ ምርጥ ልጅ ነሽ። ኢየሱስ ክርስቶስ አምላክ ነው ለሚሉ ምን ልበላቸው? አይ አይደለም። አንዳ በእርግጥ አሁን የሚያነብ ትውልድ እየተፈጠረ ነው አንባቢ ትውልድ ማወቅ የሚፈልግ ትላንት ቤተሰብ የሰጠኝ ሃይማኖት ነው ብቻ ብሎ የሚከተል ትውልድ አደለም። ትላንት ፋሚሊዎቻችን ቤተሰቦቻችን የሰጠውን ነገር በቃ ይሄ የእናቴ አምላክ ነው የአባቴ አምላክ ነው ብለን ከድነንና ዘግተነው ነበረ የምንከተለው የምናምነው። አሁን ግን አንድ ፈጣሪ ይመስገን፣ እናቴ ያለሽ የሚያነብ ትውልድ የተሰጠውን ነገር ትራስኪ አድርጎ እንደዚህ የሚያስቀምል ትውልድ ሳይሆን ገልጦ የሚያነብ ትውልድ እየተፈጠረ ነው ገባሽ አይደል ስለዚህ ሶ ህዝብ እያነበበ ነው አክቹሊ እኛም ትላንትናም እኔ አንቺን ባላቅም ትላንትና ኤግዛክትሊ ነው ምልሽ በጣም በቃ መቶ በመቶ እኔ ኢየሱስ አምላክ ነው ብዬ ነበረ የምለው ምክንያቱም ማንበብ ሙሉ ሰው ያደርጋል እውነት ነው ስታነቢ መመርመር ስትጀምሪ አንዳንድ ከሚያውቁ ሰዎች ጋር ህብረት ስታደርጊ ስትሰሚ ምናምን ነገር ኤግዛክትሊ እንዳሉ እኔ ትላንት ከነበረ የማንነት ዛሬ ላይ የተውኩት ነው። ኢየሱስ አምላክነት የአምላክነትን ነው አምላክ አይደለም። ምክንያቱም አምላክን በዚህም አለም በዛም በየትኛውም ቦታ ላይ የኢየሱስ አምላክነት አልተገለጠልንም። አዎ የሰው ልጆች ለማዳን ምድር የሰው ልጆች ለማዳን ከዘላለም እሳት ምንድነው ለማዳን ወደ ምድር መጥቷል። ኤግዛክት ይሄንን ይሄንን አምንበታለሁ ምክንያቱም መጽሐፍ ቅዱስ ላይ ስለተጻፈ፣ እኔ ሄድኛ ያለው ብዬ አይደለም። ምክንያቱም እኔም እኔ ድሮም ዛሬ የምናገረው እኔ የሰራሁት ኃጢአት ምንም በአዳ የምጠየቅበት ምንም ኃጢአት የለኝም። እኔ የምጠየቀው ዛሬ የሰራውበትን ኃጢአት ነው። ስለዚህ ግን መጽሐፉ ላይ ግን ስለ ሰው ልጆች ኃጢአት ማን በሰራው ኃጢአት እኛ ስለምንጠየቅበት ወደዚህ ምድር መጥቷል። ይሄንን አምናለሁ ምክንያቱም ስለተጻፈ። አው ግን፣ ኢየሱስ አምላክ ነው የሚለው ግን አላምንም ምክንያቱም ስላልተጻፈ። ኢየሱስ ሰማይና ምድር የተረጋ ነው አላምንም ምክንያቱም ስላልተጻፈ። ስለሰው ልጆች ኃጢአት የመጣው ማን ነው? ስለ ሰው ልጆች ኃጢአት ወደ ምድር የመጣው ማን ነው? እንደ አስተምሮ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ስለ ሰው ልጆች ኃጢአት ለምን መጣ ማለት እሱ ምን ለምን መጣ ኢየሱስ ክርስቶስ ስለ ሰው ልጆች ኃጢአት ነው የመጣው፣ ወይስ ለእስራኤል ምድር ነው የመጣው? እንዳስተምረው ይላል። ራሱም ይላል እኔ የተላኩት ለእስራኤል ሕዝብ ነው ይላል። ገባሽ? እሱም የመጣው ላይክ ለእስራኤላውያኖች እንደመጣ ይናገራል። ግን እኛ ሙጭጭ ብለንበት ኖ ለእኛ ነው የመጣው ምናምን ኖ ብለን ምናምን እንደዚህም ከረጆ እያለ ነው ግን ራሱ ቃል በቃል ተናግሯአል። ይህ መጣውት ለእስራኤልያኖች ነው ይላል። እኛ ለእስራኤልን የመጣውን ለግድለኛን የመጣኮ ብለን እቅፍ ሙጭጭ ብለንበታል። ይሄ ይሄ ትክክል አለም። ግን አንደኛ ያኔ ትክክል ግራ ገባኝ ቆየዝ አንድ ይዝሽ ነበረ ለኃጢአታችን እንደይበታ አንድ ማቁርት ይዤሽ እዚ ጋር እንቅላረግሽ ነበረ እዛ ጋ አይደለማ ይላላ። እኔ ለእስራኤልያኖች ነው የመጣሁት ይላል። እንደውም እኔ እኮ ብዙ ስለማላውቀው ነው እንጂ እንትን ምዕራፉ ምናምን እኮ በጣም ኢየሱስ አንደኛ ወደ ምድር የመጣበት መንገድ ይናገራል። ለእስራኤልያን ህዝብ እንደመጣ፣ ለእስራኤልያን ህዝብ እንደተላከ በጣም በብዙ ቦታ ላይ ተደጋግሞ ምናምን እኮ ይናገራል እኮ ስ እንግዲህ እንዲሁም እስራኤልን ኢየሱስን እኮ እንዲ መቀበል ካለባቸው ማን ነው መቀበል፣ አምላክ ብሎ መቀበል ያለባቸው እኔና አባታችሁ፣ እኔና አባታችሁ መጽሐፍ ቅዱስ ላይ እኔና አባታችሁ፣ እኔና አባቴ፣ እኔና አባቴ፣ እኔና አባቴ። ይሄን እንኳን እንዴት መረዳት ያቅተናል? ነው አንዳንዴ ማለት ነው፣ ባይ ዘ ወይ ማለት ነው አይ ቲንክ። እና አሁን አንቺ ቻርች ትሄጃለሽ፣ ሄዲ ቆንጆ እኔ የትም የትም የአምልኮ ስፍራ ላይ አልገኝም። ማምለክ ከፈለግኩ ቤቴ ነው ፈጣሪን ማመልከው ከፈለግኩ እየሰገድኩ ከፈለግኩ እየተመርከው ከፈለግኩ እየተገለበት ነው ቤቴ ነው የማመልከው ፈጣሪ እና የትም ቦታ አልሄድም እንልሽ በቃ። እኔ እና አንቺ አብረን ነው ሸሃዳ የምንይዘው ለሁለተኛ ጊዜ ይሻላል የምርን እሺ፣ እሺ ለሁለተኛ ጊዜ ይዛለሁ። አክቹሊ ደጋግሜ ደጋግሜ ቢዝነስ ምንጭ ለምሳሌ አንድ ሰው ተነሳ፣ ሻሃዳ ደጋግሞ ደጋግሞ ደጋግሞ ደጋግሞ ቢዝ በነገሮች ላይ በነገሮች ላይ በነገሮች ላይ አንድ ነገር ልንገርሽ፣ ሻሃዳ በእስልምና እምነት ውስጥ በእስልምና እምነት ውስጥ ሻሃዳ እንደ አንድ ወደ ክርስቲያን የሆነ የሌላ እምነት ተከታይ የሆነ እንደ ለማመን ወይም ደግሞ ለመመስከር ሻሃዳ እንት ያለሽ እንጂ በእስልምና እምነት ውስጥ በቀን ውስጥ ስንቴ እንደሚባል ተገልሽ። እኔ ካነበብኩት ነው ማለት ካነበብኩትኝ እንዲሁም ደግሞ ያው ቁርአን ምናምን ሲቀራ ይትሽኛል እና ካነበብኩት ሙስሊሞች ሚኒመም ታይ ኖርማል እስተክፋር የሚያደርጉበትን ታይም ታይም ቢያንስ ሰላስ ሲሰግዱ አሁን ለማስታወስ ኢምፖርታንት የሆነው ነው የሚነግርሽ። ሰላስ ሲሰግዱ ብቻ ፈጅር ሲሰግዱ ሱብሂ ላይ ሲሰግዱ ገበሽ ካል አሽሐዱ አለ ኢላ ኢላላ ወአሽሐዱ አነ ሙሐመዱ ረሱሉላ ብለው ነው የሚጀምሩት። አስቢ ወይቃሙ ሰላት ወይታው ዘካት ምናምን ይሉና ይጀምራሉ። ማለና ነይተው ይጀምራሉ። ከዛስ አስቢ ዙሁር ላይ ይጀምራሉ። ከዛስ ከራሱ ሰላቱን ሲሰግዱት ብዙ ያኔ በየረካው የሚሉበትን ቦታ አለ። አሁን ዘርዝሬ እንትን አልልሽም፣ ታይምም አይበቃንም። በቀን ቢያንስ አምስቴ በቀን ቢያንስ አምስቴ ይላሉ። ሰላት ላይ ዋናው መግቢያው ላይ ማለት ነው፣ መግቢያው ላይ ማለት ነው። አስ በቀን አምስቴ ማለት ነው። ሰላቱ ሲሰግዱ ደግሞ መሀል መሀል ላይ ይላሉ። ምን ላይ ለምሳሌ፣ በሚቀመጡበት ሰዓት አሁን ለምሳሌ ተቀምጠው መሀል ላይ ሁለት ረካ ወርዶ መሀል ላይ ይቀመጡ ተቀምጠ የተወሰነ ደቂቃ የሚሉት ነገር አለ። እንደውም አንዳንድ ሰዎች ምን ይላሉ? እሷን ነገር ራሱ ከሰላት አንዳንድ ክርስቲያኖች አውሮፓ ያሉ ክርስቲያኖች ምን እንደሚሉ ታውቂያለሽ? በጣም የሚገርመን ይላሉ። ተቀምጦ ተቀምጦ የሚሉት ነገር ይላሉ። አንዳንድ እቺ ሰላት ሲሰግዱ መሀል ላይ ቁጭ ብለው የሚሏት ነገር አሁን ከሌሎች ስግደቶች ለየት የሚያደርገው የእስልምናን አሰጋገድ ከሌሎች ስግደቶች ለየት የሚያደርገው አሁን ለምሳሌ ቤተክርስቲያን ምናምን ስትሰግጂ ዝም ብለሽ መውረድ፣ መቀመጥ፣ መውረድ ምን አናው አይደል? አይደል? መውረድ ላይክ ለፈጣሪሽ ምስጋናን እያቀረብሽ እና ደግሞ አምላኮ ይቅርበልኝ ምናምን እያልሽ ነው እኮ። ገባኝ። ብቻ መውረድ እንትን ነው ትቆሚያለሽ። ይቅርበልኝ ያልሽ በአንድ በትሽ እያልሽ እኮ ትወርጃለሽ። በእስልምናም ትያልሽ እኮ አምላኬ ይቅርበልኝ ትያልሽ እኮ ይላሉ ሲሰግዱ ማለት ግን መሀል ላይ ቁጭ ብለው የሚሏት አለች የምትባላለች መሀል ላይ እሷ መሀል ላይ ተቀምጠው ምንድን ነው የሚሉት ላይክ ፈጣሪ ሆይ አንተ አንድ አምላክ ነ ፈጣሪ ሆይ ምናምን ከማለት ውጭ ሌላ ለየት ያለ ትርጉሙን አላውቀውም እኔ። በአረብኛው ነው ያነበብኩትኝ። ትርጉሙን በደንብ እንዳልሳሳት እዚህ ሚዲያ ላይ ስላለሁኝ

አስቢ ስንቴ ይላሉ በመሀልና ከእንደገና መጨረሻው ላይ ማለት ነው። ሁለቴ። አሁን ለምሳሌ የዙሁሩ አንድ መጨረሻ ላይ ሁለቴ ይሉታል፣ ከሲቆሙ አንዴ፣ ሶስቴ። በጣም ብዙ ጊዜ ነው የሚሉት በቀን በቃ። ስለዚህ አንድ ምንድን ነው ብለሽ ተረዳሹ። አንዳንዴ የምናመልከውንና የምንናገረውን ነገር መስጥ ማውቅ አለብና ምን እንደሚል እሱ። አንቺ ታውቂዋለሽ፣ አሁን ተናግረሽዋል ቋንቋ ሶ፣ ምንድን ነው ይሄ ቋንቋ የሚለው? አውቀዋለሁ እኮ ግን አሁን ስተረጉም እዚህ ጋር እንዳልሳሳት ለዚህ ነው መናገር የለብኝም። በመሀል አሁን ሙሉ የሆነ ቦታ እንዳልሳሳት ነው፣ ገባሽ? የተሳሳተ ነገር ማስተላለፍ ስለማልፈልግ ነው። እና ትርጉም አላቸው። እኔ አሁን ልነግርሽ የፈለኩትኝ ሙስሊም አስሬ ሻሃዳ ብያ ስላልሽ ሙስሊሞች በቀን በጣም ብዙ ጊዜ ነው አላህንና ነቢዩ መሐመድ ነቢይ መሆኑን እየመሰከሩ የሚውሉት በቀን አንዴ አይደለም፣ ልልሽ ፈልጌ ነው በጣም ብዙ ጊዜ ነው። እሺ፣ ምነው ቆይ ሰው ሊያልፍ ስለፈለገ ለዛ ነው ግብት ያደረኩት ምናምን አርባ አራት ሰው ምናምን አይ አሁን እኔ ይቺ ኢምፖርታንቷ እንደምነግርሽ በጣም ብዙ ጊዜ ያሉ እንትን የሚሉት ማለት ነው። በጣም ብዙ ጊዜ እንዲሁ ደግሞ ከሰላት ውጭ ደግሞ የሚሉት አለ። ከሰላት ውጭ ለምሳሌ ሁን እስተክፋር ሲያረጉ እስተክፋር ሲያረጉ ምናምን ይሄ ልቡ በኢባዳ የተሞላ ማለት ልቡ ኢባዳ ያለው ሰው ማለት። አሁን ለምሳሌ ቢዝነስን የሚያስብ ብቻ ሰው ሙስሊም አለ። አሁን ለምሳሌ ቢዝነስን ብቻ የሚያስብ ይ ህይወቱን ብቻ የሚያስብ ሱቁን ምን አከሰርኩ፣ ምን ተከሰርኩ፣ ምን አጎደ ጎደለብ፣ ምን አተረፍኩ እያለ የሚውል ሙስሊም አለ። በነገር ላይ አለ ግን ደግሞ ባለው ታይም ደግሞ ከሰላት ውጪ ደግሞ አላህን እያወሳ አስተክፋር እያደረገ የሚቆይ ሙስሊም አለ። በዚህ አጋጣሚና ሸሃዳ መያዝ የሚመስላቸው አሁን ክርስቲያኖች አንዴ ሲመሰከር ብቻ ይመስላቸዋል። አይደለም ሙስሊሞች በቀን ሚሊየን ጊዜ ነው አላህንና ነቢይ መሐመድን ሲያመሰግኑ የሚውሉት። በእነሱ ሲመሰግኑና እንደዚህ እንዳልኩሽ ታውቂያለሽ፣ የሆነ ጊዜ ላይ ሻሃዳ እጄ ነበር ምናምን። ኦኬ የሆነ ክርስቲያን ለመሆን ትጠመቂያለሽ፣ ክርስቲያን ትሆኛለሽ። ሙስሊም ለመሆን ደግሞ ሻሃዳ ትይዣለሽ ምናምን። ነገር ግን እኔ መጥፎ መንፈስ አለኝ ከራሴ ጋር ከራሴ ጋርና፣ ከራሴ ጋር ብቻ የሚግባባ መንፈስ አለኝ። ራሴ ትክክል ነው ብዬ የማስበውን ብቻ ነው እንጂ ሰዎች ትክክል ነው ብለውም የተከተሉት ነገር ይዤ እሚል አልችልም። እና እንደዛ መሆን የለብሽም የለብሽም ጭምር እንደዛ መሆን የለብሽም። ይኸውልሽ ሰው የተከተለው በነገርሽ ላይ አንድ ነገር ልንገርሽ፣ እስልምና እምነት በሰው ቢሆን ኖሮ ከቲክታክ መንደር ራሱ ጠፍተን ነበር። ክርስትና እምነት በሰዎች ቢሆን ኖሮ ከቲክታክ መንደር አጠፍተውን ነበር፣ ብን አድርጎ አጠፍተውን ነበር። እኔ ልንገር እኔ አሁን በቲክታክ ከመጣሁበት ጊዜ ጀምሮ ሙስሊሙም ይሰድበኛል፣ ክርስቲያኑም ይሰድበኛል፣ ጴንጤውም ይሰድበኛል። እንደሰው እንደሰው እንደ ቢሆን ማለት ነው እምነቱ እንደ ሰው ቢሆን ግን፣ አንቺ አንደኛ ሰውን አይተሻል ለምትከተየው። በእርግጥ እኔ እኔ ሙስሊም ከሆንኩ እኔ ውስጥ ነው እስልምና የምታየው እኔ ፈጣሪን ምገዛ ከሆነ ጥሩ መልካም ልብ ካለኝ እንዴ ብለሽ ትመሰጪና እኔን ትከትያለሽ። በእርግጥ ልክ ነሽ። አንዳንዴ ጥሩ ሰዎች ስታገኝ፣ መልካም የሆኑ ሰዎች ስታገኝ እምነታቸውን በእነሱ ውስጥ ታያቸዋለሽ። አሁን አንቺ ምርጥ ክርስቲያን ከሆንሽ በቃ በህይወቴ ስወድቅም ስነሳም ሲቸግረኛ የሚደርሱልኝ ክርስቲያኑ። አስር አስር ሙስሊሞችን ደውዬ የሆነ ነገር እርዳታ ጠይቄያቸው አይደርሱልኝም አንዷን ክርስቲያን ግን ደውዬ በ ትደርስልኛለች። በህይወት የከገጠመ ነገር ነው የምነግርሽ። ግን በሰው በሰው እምነቱን መለካት አትችም ነው እያልኩሽ፣ በሰው እምነቱን መለከት አትችም። ግን አንዳንዴ ደግሞ መልካም ሰው ስታይ የሆነ በቃ ያን ሰው እየተጠጋሽ እየተጠጋሽ እየተጠጋሽ ስትሄጂ እንትን ትያለሽ። ግን እዛ ላይ ፎከስ አታድጋንች። ፎከስ ማድረግ ያለብሽ ማንበቡ ላይ በንጽጽር ዓለም ውስጥ አሁን አለሽ። ቀጥይበት፣ እወቂ የትኛው አነጻጽሪ። የትኛው ነው ትክክለኛ ሪል ሃይማኖት? የትኛው ነው ሪል እግዚአብሔር? የትኛው ነው ሪል አላህ? የትኛው ነው ትክክለኛው አምላክ የሚለውን ነገር፣ አሁን የጀመርሽውን ነገር ከቀጠልሽ እመኚ፣ ታገኘዋለሽ። ምርሱ አይ አይደለም፣ ምን አለ መሰለሽ ጆኒዬ፣ እኔ እንትን ምንድን ነው እኔ የትኛውንም ሃይማኖት አይደለም። ላይ በውል የምናውቃቸው ሙስሊምና ክርስቲያን በብዛትኛ ፉክክራችንም ትክክል አይደለም ትክክል አይደለም ነው እያለን የምናነጻጸር ሁለት ሃይማኖቶች ነው ሙስሊምንና ክርስቲያን ነው። እዚህ አለም ላይ ደግሞ ኦልሞስት አይ ቲንክ ወደ አርባ ስምንት ሺህ ምናምን የሚሆን ሃይማኖት አለ። እነዛኛ ፎከሳ ነው የምናደርገው።